እግራችን ላይ ወድቆ ብሩኬን ነሮችን ኩባስ ነኝ። ምንም በፍጹም አይሆንም። ምንም ሰው ይገርታል፣ ይገርታል። እሺ እሺ፣ ምንድን ነው ይሄ ደግሞ? ወይ በለው በለው። የሸቃሪቶች ስብሰባ ነው እና አንጠይቅም። ማንም ይጠይቅ። ይቅርታ ጋ ምንድን ነው ይሄ? ታሪኩ አልገባኝም። ና በለው አማርኛ፣ አረ በለው አማርኛ። ደግሞ በጣም ነው የሚችሉት። ና በለው። ሸቃሌቶች እንደዚህ ትልቅ አጀንዳ ፈጥራችሁ ነው የምታመሹ? ለምንልን የሸራ አታረጉልኝም ግን፣ እንደዚህ ዘና የሚያደርግ ነገር ስታገኙ ማለት ነው፣ ገብቼ ፈታ ዘና ማለልባችሁ። ወይ ወይ፣ አይ እናንተ ኮ በቃ በጣም የዋህ እኮ ናችሁ። የምሬ ነው የምላችሁ። በለው ይሁን፣ ለማንኛውም ውይ ሸቃሌቶች አፈልታችኋል። የምር እኔን ጨምሮ ማለት ነው። እና ደግሞ ሸቃሌት አላችን በሉ ሰራተኛ ማለት ነው፣ ያው ስራ የሚሰራ ሰው ምን ችግር አለው? ሰራተኛ ሌባ እንኳን መባል አለ። እና ሸቃሌቶች ተው ተው፣ ስራችሁን ስሩ። ተው ብሩክን ይቅርታ ካልጠየቁ አይሆንም። ረባከሽ የምርሽን ነው። እና እንዴት ይለያዩ እንዴ? አራታይ ታይ ስም ዋተሰቃበር ባይ እንትን እሺ እሺ ብት ይሻልሻል። ማነው ቅርታ የሚጠይቀው ግን? ከዚህ ያስረዱኝ። እናላችሁ ሀይሚና ብሩክ ማለት ነው ሳይጋቡ ልጅ ሊወልዱ ነው አሉ። እናንተ ሆላላ ወዴት ወዴት ወዴት ወዴት! እኔ ስንት ነገር እየጠበቅኩ እንዴት አይነት ነገር ነው? ቤተሰብ ተቆጣ፣ መቆጣትም አለበት። እኔ ምላችሁ ግን የሆነ ነገር አእምሯችሁ ላይ እኔ ዛሬ የምናገረው ነገር አለ። ለማንኛውም ማለት ነው የፈለጋችሁትን ማለት ትችላላችሁ፣ ግን የታየኝን በቃ የተሰማኝን ነገር እናገራለሁ። እንዴት ናቸው የኔ ወዶች የኔ ማረች የኔ ፍቅሮች? ደህና ናችሁ? ደህና ነኝ እግዚአብሔር ይመስገን፣ ክብሩ ይስፋ። አለሁ በጣም ደህና ነኝ። እናንተ ደህና ናችኋ? ዛሬ በአዲስ ነገር ከቻሳ ከጨጨጭ ብለናል። አዲሱ ነገርም ሸቃሪቶች ስብሰባ ስላደረጉበት ነገር እና የብሩክና የሀይሚ ሳይጋቡ ልጅ መውለዳቸው ትልቅ አጀንዳ መሆኑን እንግዲህ አንዳንድ ሪፖርተራችን ሪፖርት አድርሰውናል። ሶ ይህን ሪፖርት ደግሞ ዘርዘር አድርገን ተንትነን የምናየው ይሆናል። በመጀመሪያ ደረጃ ብሩክን ይቅርታ ካልጠየቁ አይሆንም የሚሉት ሰርቲቱ መንስ ለነሱ ውስጥ የትንሽ አስተያየት እንስጣቸው። በመጀመሪያ ደረጃ እናንተ ማን ስለሆናችሁ ነው ብሩክን ይቅርታ ጠይቁ ብላችሁ ሰውን የምትጠይቁት? ብሩክ ይጠይቅ እንጂ እንደው እየበደለው ያስከፈው ሰው ቢኖር እንኳን እሱ ራሱ ይቅርታ ጠይቁኝ፣ ካልጠየቃችሁኝ፣ ተከፍቸባችኋል፣ አዝኘባችኋል ይበል እንጂ እናንተ አሽቃባጮች ማለት ነው ምን አገባችሁ ሲጀመር? ማለት ነው እንደው እየሰደበው የከረበተው የዘቀዘቀው ሰው ቢኖር እንኳን እሱ ይጠይቅ። እናንተ ዝም ብላችሁ ድረቅ ድረቅ ትላላችሁ ማለት ነው። እናንተ እኮ ማለት ነው እንደ አድናቂ አይሏችሁ አፍቃሪ ቃር የላችሁ በቃ፣ ቅጥ ያጣ ነገር እኮን የሆናችሁብንና ምልላችሁ ፈልጌ ነው። አትድከሙ። እስከ ዛሬ ቡሩኬ የኔ ጀግና ያንበሳ ከሀይሚ ጋር ባትሆን ይሻልሀል ላንተ፣ እንደዚህ ነው እቺ፣ እንደዚህ አድርገው ሀይሚ እያትሆነውም በቃ፣ እሷን አይፈልግ። በጣም ብዙ ነገር አውርታችሁ አውርታችሁ ትርጉም አልባ ሆኖ ቀረበቃ በቃ ትርጉም አልባ አይ አይ ልፋታችሁ። እኔ ኮ ላይ ብለህ ቁጭ ብላችሁ ሀይሚ እንደዚህ ብላ ብላ ፎቶዋን ምናምን ከርበት ብት እያረጋችሁ ስትለፉ ስትደክሙ ቢለያዩ ኑሮ እሺ ልፋታችሁ ዋጋ አገኘ ነበር። መቸም ለማለያየት ነው እኛ ለምጠሩት በፊት ጀምራችሁ ስለማያችሁ ማለት ፎቶዋን ምናምን ስለምንዘቀዝቁ ግን አልተለያዩ። በጣም የሚያሳዝነው ነገር የሚያሳዝነው ነገር ይሄ ነው። አንጀታቹ ቁርጥ ያለበት እና እኔ በነገራችን ላይ በእነ ሀይሚ ጉዳይ የሆነ ጊዜ ራሱ እነዚህ ሰላሳ ሁለት ሴቶች ማለት ነው ከርብታዊ ምናምን በስማ እንዴት እንደዘቀዘቁኝ ብታዩት ማለት ነው። አሁን እሱን እናቴ ብታዩ ልጅ የምን ሆነች ብላ እንደው እዛው ላይ ሲጠራሱ ልትል ትችላለች። የምሬን ነው። እናላችሁ ምልላችሁ ፈልጌ ነው። አትድከሙ፣ አትልፉ አትልፉ ድካማችሁ የባስ ዋጋ እያጣባችሁ ነው። አንድ ሰው ኩም አለ ነው ለፍቶ ደግሞ የሆነ የለፋብን ነገር ሲሳካለ ነው ደስ የሚለው። እኛ ደግሞ የምንፈልገው አብረው እንዲሆኑ ለሀይ የሚጠቅማት ነገር እንዲሆንላት ምናምን ነው። ስለዚህ እኛ ዋጋችን እያገኘን ነው፣ እናንተ ደግሞ እየደከማችሁ ነው። እናንተ አሁን ብሩክ ከሌላ ሰው ጋር ሆኖ ምናምን ከሌንዳ ጋር ሲመጣ አሁን ደስ ብሏችሁ ነበረ ማየት ነው ምኞታችሁ። እኛ ደግሞ እንደዛ አይደለም። እናንተ አሁን እንደዛ ተመኛችሁ ለፋችሁ፣ ደከማችሁ ከንቱ ከንቱ ልፋታችሁ ድካማችሁ ከንቱ ቀረ። ና ይቅርታ ጠይቁኝ፣ ካለ የበደለው ሰው ካለ ራሱ እሱ ይበል እንጂ፣ እናንተ ይቅርታ ተጠየቃችሁ አልተጠየቃችሁ ምን ትርጉም ሊያመጣ ማፊ ፋይዳ ማፊ ፋይዳ። ዝም ብላችሁ እናንተ ወይ ጃዛ ቤት ነው ቁጭ። እኔ ግን በጣም የሚገርመኝ ነገር ጋይስ፣ እንደዚህ ሌሊቱ ሙሉ ቁጭ ብሎ የሚያሉት ግን መቼ ነው ስራ የሚሰሩት? ቆይ እኔ እኮ ብቻ አስር ደቂቃ ቪዲዮ ለመስራት ራሱ እንዴት ብዬ ተሽሉክ ልኬና ተሽሎክ ልኬ እንደዚህ ዙሬ ሰጥመዝምሼ ብዙ መላ ዘዴ ፈጥሬ ስራዬን ወይ ጨርሼ ባለችኝ በትነጥ በትንጥ የደቂቃ ስራ አስገመጣ ባለችኝ በቁርስ ሰዓቴ ነው የምሰራው። እነሱ መቼ እንዲሁ ላይ ቁጭ ብሎ የሚውሉ እኔ አላውቅም። እና እንደዛ ነው ልላችሁ የምፈልገው አትድከሙ ብዬ ነው። ሌላኛው ደግሞ የነ ብሩክ እንዴ ሊወልዱ ነው እየተባሉ እናንተ አሁንም እዛው ላይ ናችሁ፣ በስማም። ሲወልዱ ደግሞ ምን እንደምትሉ አይደው ነው። ብቻ ተጋብተው ቢወልዱ ከዚህ ሁሉ ነገር፣ ግን ብሩክ የሆነ ይፋ ነገር ቢያወጣ አርፈው ቁጭ ይሉ ነበር። አርፈው ቁጭ ኩርምት ምት ብለው ማለት ነው። እና ሳይጋቡ ሊወልዱ ነው እናንተ ጉድፈላ ጉድፈላ። ሳይጋቡ ሊወልዱ ነው እነዚህ ልጆች ማለት ነው። አልጋ ለይተን እንተኛ አሉ። እሺ አለን። ለይተው ነው የሚተኙ። ከዛ ግን ልጅ ልንወልድ ነው፣ ትንሽ ቆይተን መውለዳችን አይቀርም አሉ። አልጋ ተለይቶ እንዴት ነው ልጅ የሚወለደው? ሲቀጥል ደግሞ ልጅ የሚወለደው ሰርግ ሳንበላ ነው ወይ? በቤሎ ምናምን ሞሽሬ ድራለው እያልኩኝ ደፋ ቀና እያልኩኝ ማለት ነው። ቀለበት ሳይታሰር ሰርግ ሳንበላ ልጅ ክርስትና ልጠሩ ነው? አይሆንም፣ እንደዛም አታደርጉትም አታደርጉትም ቀልድ አይደለም፣ ጋይስ አሁን ቀልድ አይደለም። ልጆቹ እያመረሩ ነው፣ እያመረሩ ነው፣ አብረው እየሆኑ ነው። እና አዘናግተውን ዝም ብለው ሰርግ ክርስትና ሊጠሩ ነው። እንደኛ ሰርግና ቀለበት እየጠበቅን ቀለበት ሲያምርሽ ይቀራል ምናምን አትበሉ። ምን ማለት ነው ሲያምርሽ ይቀራል? ሲያምርሽ ይቀራል። አብረው እይኖራሉ ስል አይኖሩም፣ ሲያምርሽ ይቀራል። ይህ አብረው ኖሩ። አሁንም ሲያምርሽ ይቀራል ማለት አብረው እየኖሩ ልጅ ልንወልድ ነው እያሉ ቀለበት አያስረላትም ማለት ምን ማለት ነው? ምን ማለት ነው? ይህ ምሬ ነው እኔ ብሩክ በቃ እኔ የምፈልገው ማለት ነው። ሀይሚና ብሩክ እንዲኖሩ የምፈልገው እንዴት እንደሆነ ታውቃላችሁ? በቃ ብሩክ እነዚህ አሮጊቶች አፋቸውን እንዳይከፍቱባት ማለት ነው። እየመጡ ምንም አይደለች ምን ማላደረግላትም እያሉ እንደ ንቦ ጨራረቁብን ማለት ነው። አብረው ከኖሩ አይቀር አብረው ከኖሩ አይቀር መኖር ከጀመሩ ማድረግ ያለበት በስነ ስርዓት በቃ በክብር ቀለበት እንዲያሰርላ ነው ፈልገው። እንደ አብረሽ ማለት ነው፣ እንደ አብረሽ የሮማንቲክ አድርጎ እንደዚህ አትበሉ። እንደዚህ ማለት እንደዚህ አትበሉ። ታዲያ መቼ ነው የምንለው? እሺ አብሮ ከኖሩ በኋላ ልጅ ከወለዱ በኋላ ነው እንዴ ቀለበት? እንደዛ የሚባል ነገር የለም። ሰው አብሮ ከኖረ ብዙ ነገር መፈጠሩ ስለማይቀር ይህ ግልጽ የሆነ ሁላችሁም ስለምታውቁት ማለት ነው። ለእኛ እዚህ ጋር ነግድ ካልነገሩን አትበሉ ዝም ብላችሁ መረዳት ትችላላችሁ። ስለዚህ በስነ ስርዓት ቀለበት እንዲያደርግላት ፈልጋለሁ። አንደኛ ነገር። ሁለተኛ ነገር በቬሎ እንዲጋቡ ፈልጋለሁ። አዎ፣ ምክንያቱም እነሱ ታዋቂ ናቸው ምናምን የሆነ ክብራቸውን ዝቅ የሚያደርግ ነገር ማድረግ የለባቸውም። ሀይሚም እንደዛው። ለምን መሰላችሁ አያደርጉም ልትሉት አይደለም፣ እንደዛ ትበሉ ሰው ስለሆኑ ስህተት መፈጠሩ ስለማይቀርና እኔ የምፈልገው በቃ ሀይሚን እንደዛ ነው የምፈልገው። አንደኛ ነገር በቃ በስርዓት በክብር በቃ ክብር ነው፣ ክብር ነው ጋይስ፣ ክብር ይበልጣል። አክብሮ ምናምን በቃ ቀለበት እንዲያስረላ ትፈልጋለሁ፣ አብሮ ከመኖራቸው በፊት ማለት ነው። ሁለተኛ ነገር ድል ያለ ሰርግ ምናምን፣ ሽምግልና ምና፣ በቃ እንደዛ ነው ማየት የምፈልገው። ከዛ እንደዛ ሲያዩ ማለት ነው ብዙ ሰዎች አመለካከታቸው ይቀየራል ለእሷ አያከብራት ማይወዳት የሚለው ነገር የሚቀየረው ከዛ በኋላ ነው፣ ገባችሁ? እነዚህ አሮጊቶች ምናምኖች ራሱ አርፎ ቁጭ ሌሉላት የሚችሉ አፈቀርኩ ወደድኩ የሚሉ ሴቶች በሙሉ ኩርትምትም ብለው የሚቀሩት ከዛ በኋላ ነው ብዬ ነው የማስበው፣ ገባችሁ? ስለዚህ መጀመሪያ አብሮ ሁኖ ከዛ ልክ እንደና አብርሽ ያደርጉት ይመስለኛል። እኔ እንደዚ አይነት ስታይል አይመቸኝም። መጀመሪያ አብርሽ ራሱ እንደዚህ ብሏል እኮ አባይ ቲቪ ላይ ፍቅረኛ ሞሽነት ግን ምንም አይነት ንክኬ የለንም። አረ የላችሁም። ይኸው ሰርጉ ሳይሰረግ ክርስትና ነው ደረሰ። እሱስ እንደ ሰርግ ቢጤም አድርጎ ዱባይ መጥቶ ምናምን ብቻ ሞካክረዋል። እነ ብሩክ ግን ምንም አልሞከሩ።